እስማብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ከበረሃውያን ሕይወትና አንደበት አንድ አረጋዊ እንዲህ አለ። ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማር ለማድረግ ሌሎች ፈተናዎች ከተለያዩ ተላዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ የሚከተለውን ታሪክ አስከትሎ ተናገረ። ፈተና የመጣበት አንዱ ወንድም ነበር። በፈተና ላይ ሳለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉትም። ወደ ባዕታቸውም አልወሰዱትም። በበስተሰር ከመፈለግ ጊዜም ማንም ምንም ነገር አልሰጠውም። ከስራ ሲመለስ በቤተ ክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ስራ ውሎ ሲመለስ በባዕቱ ውስጥ ምንም የሚቀመስ ነገር እርሱም ስለዚህ ሁሉ እግዚአብሔር አመሰገነ። እግዚአብሔርም ትዕግስቱን አይቶ ይህን ፈተና አራቀለት። ወዲያውም ዳቦ በግመል የጫነ ከግብፅ የመጣን ሰው በሩን አንኳኳ። ያ ወንድም ግን ጌታ ሆይ ስለ ምስል ትንሽ መከራ እንኳ ለመቀበል የበቃው አይደለውም ማለት ነው እያላለቀሰ ፈተናው ሲያልፍ፣ እነዚያ ወንድሞች በሰላማቸው ሆነ በፍቅራቸው እንደቀድሟቸው ሆኑለት። በባታቸውም ተቀበሉት። አሃው ከአረጋውያን አንዱን ከባድ የሆነ ብትውና ተጋሎ አስጨናቂ ትሕርምቶ እንዲቀንስ ለመኑት። እርሱ ግን እንዲህ ብሎ መለሰላቸው፣ ልጆቼ አብርሃም የእግዚአብሔር ታላቅ ሱታ ሲይ የሚጸጸተው በኋላ ድካሙ ሳይሆን ቀደም አድርጎ ባለመጋደሉ ነው። ይህን ነገራቸው አንድ አረጋዊ ውሃ ካለበት ቦታ ሦስት ማይል ያህል ርቆ በረሃ ይኖር ነበር። ሁልጊዜ ውሃ ሲቀዳ በሄደ ቁጥር ከድካሙ የተነሳ ይሄ ድካም ምን ይጠቅመኛል፣ ወደ ውሃው ቀረብ ብዬ ኖራለሁ ይል ነበር። አንድ ቀን እንዲህ ያለ ሲሄድ ወደ ኋላ ዞር ብሎ ሲያይ አንድ የሆነ ሰው አብሮት እየሄደ እርምጃውን ሲቆጥር አየው። እርሱም አንተ ማን ነህ ብሎ ሲጠይቀው እርሱም እኔ የጌታ መልአክ ነኝ እርምጃ አንድ ቁጥር እና የድካምን ዋጋ እንድሰጥ ተለክያለሁ፣ አለው። ይህን በሰማ ጊዜ ይህ አረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና አምስት ማይል ያለ ርቆ ኖረ። አንድ ወንድም አንድና አረጋዊ ያደረጉት ያለው ነገር እንደመነኩሴ አይደለም። ምን ላርግ? እበላለሁ፣ እጠጣለሁ፣ እንዲሁም ያለ ሀሳብ ተኛለሁ። ክፉ ሀሳብ አለብኝ ከአንዱ ሀሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊም እንዲህ አለው፣ በባት የተቀመጠና ሳትጨነቅ ማድረግ የምትችለው ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር በአንጦኒዎስ በበረሃ ከሰራቸው ታላላቅ ስራዎች ጋር ዋጋው እኩል እንደሆነ አስባለሁና፣ እንዲሁም ስለ እግዚአብሔር ስም ስትል በባት አጽንተ በመቀመጥ ህሊናም ለመጠበቅ በአንቶኒዮስ የነበረበትን ቦታ አንተም እንድታገኝ። ምን አንድን አባት መንፈሰ ጠንካራ እና በጥሩ ተጋሩ ላይ ያለ ወንድም ሌሎች ወደ አለ ሲመለሱና ሲደክሙ ሲያይ እርሱ ላይ ረበሽ የሚችለው እንዴት ነው ብሎ ጠየቁት። እርሱ ምን ዲያለ ጥንቸሎችን የሚያባሩ ውሾችን ተመልከቱ። ከነርሱ መካከል አንዱ ጥንቸል ሲያይ ስለሌላ ስለምንም ነገር ሳያስብ ያየው ጥንቸል ብቻ አስኪይዝ ድረስ ይከተለዋል። ሌሎች ውሾች ግን ጥንቸሉ ያየውን ውሻ ሲሩ ስለያዩት እስከ ተወሰነ ርቀት ድረስ አብረውት ይሮጣሉ። ኋላ ግን ቀስ እያሉ ይመለሳሉ። እስኪ እዛው ድረስ እስከ መጨረሻ የሚከተለው ጥንቸሉን ያየው ነው። እርሱ ወደ ኋላ ስለሚመለሱ ስለሌሎች ውሾች ለማሰብ ሆነ እነርሱ ለማየት ጊዜ የለውም። ያየውን እስኪ ዘው ድረስ ውሾሁ ጠጠሩ አለቱ ሁሉ አይሰማም። ክርስቶስን የሚፈልግ ሰው እንዲሁ ነው። ሁሉ ይባይ ነህ ህሊና የሚታየው አላማው መስቀሉ ስለሆነ በመስቀል ላይ ወደ ተሰቀለ መድኃኔዓለም ኢየሱስ ክርስቶስ እስኪደርስ ድረስ ከዛ ውጪ የሆነ የሚሆነው ማንኛውም ነገር ግድ አይሰጠውም። ስለ ሌሎች መመለስና መቅረት ለማሰብም ጊዜ የለውም፣ ጉዳዩም አይደለም። አንድ ወንድም ወዳሙ ተቶ ከመውጣት ፈተና፣ ጸባ፣ ፍልሰት ጋር የታገለ ዘጠኝ ዓመታትን አሳለፈ። ሁል ጊዜ ጧት ላይ ሊሄድ ይዘጋጅና ማታ ሲሆን በልቡ ነገ ይህን ቦታ ለቅቄ እሄዳለሁ ይላል። ጧት ሲሆን ደግሞ ስለ እግዚአብሔር ስል የዛሬዋን ቀለመዋል በርታ ይላል። ለዘጠኝ ዓመት እንዲህ ካደረገ በኋላ እግዚአብሔር ፈተናዋን ሁሉ አረቀለት በሰላም ኖረ። አንድ አረጋዊ አንድ ወንድም ለዘጠኝ ዓመት ያህል ደህንነቱን እንኳ እስኪጠራጠር ድረስ በሀሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈተነው የሀሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም ነፍሴን አጥቻለሁ አንድ የጠፋው ስለሆነ ዋጋ ስለሌለኝ ወደ ዓለም ልመለስ፣ አለ ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምጽ መጣለት። እነዚህ የተፈተንክባቸው ዘጠኝ ዓመታት ላንተ የክብር አክሊል ሆነውልሃል። ወደ ቦታ ተመለስ። የኔን አሳብ አስወግድልሃለሁ። ከአባቶች አንዱ እንዲህ አለ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች መጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ውጣት ጨርቅ ብቻ ያለችው እና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ወጣ። ከባድ ከሆነ ብርድ የተነሳ ጥርሶቹ ሲንቀጠቀጡ ሰማውት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግናለሁ አለው። በዚህ ሰዓት ስንት ባለ ጸጎች ብረት ለብሰው በስር ቤት ታስረዋል። ስንቶች ተፈጥሯዊ የሰውነት ፍላጎታቸውን እንኳን ለመፈጸም በማይችሉበት ሁኔታ እግራቸው በሰንሰለት እና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለኩም ዘርጋት የምችል እንደ ንጉስ ነኝ። ይህን ስሰማ ለወንድሞች አወራውላቸው፣ እነርሱም በቁይት አገኙበት። አንድ ወንድም በጽሙና ጸሎት ይኖር ነበር። ከመንገዱ ሊያወጡት ፈለጉና አጋንንት መላእክት መስለው ተገለጥለትና ለጸሎት ቀሰቀሱት፣ መብራትም አሳዩት። ስለሆነም አንድን አረጋዊ ለማየት ሄደና አባ መላእክተ ብርሃን ይዘው መጡና ለጸሎት ቀሰቀሱኝ አለው። አረጋዊውም ይሄ ልጅ፣ አትስማቸው፣ አጋንንት ናቸው። ነገር ግን ሊቀሰቅሱ ሲመጡ ምነሳ ስፈልግ እኔው ራሴ እነሳለሁ እናንተን ግን አልሰማችሁ በላቸው። አንድ አባት እንዲህ አለ፤ ነቢያት መጻሕፍትን ጻፉ። ቀጥሉም በተግባር ላይ ያዋሏቸው አባቶቻችን መጡ። ከእነርሱ በኋላ የመጡ ደግሞ በቃላቸው አጠናቸው ከዚያም ሳይጠቀሙባቸው መደርደሪያዎች አስቀምጣቸው። የዛሬው ትውልድ መጣ። ከአንድ ገዳም የሆኑ መነኮሳት አንድን ባህታዊ ለመጎብኘት ወደ በረሀ ሄዱ። እሱም ደስ ብሎት በፍቅር ተቀበላቸው። በባህታውያን ዘንድ እንደነበረው ልማድ መዛላቸውን ባየ ጊዜ ከተለመደው ሰዓት በፊት ማዕድ አቀረበላቸው። እነሱ ሊያስደስታቸው የሚችለውን ያለውን ነገር አቀረበ። ማታ ሲሆን ጸሎት አድርገው ተኙ። ባታዊው በቻው መተጋሪት ላይ ሳለ እርስ በርሳቸው በበራ ያሉት ባታዊ በገዳም ኖር ከምኖር ይልቅ ቀለል ያለ ነው ሲሉ ሳማቸው። በማግስቱ ጠዋት ባቀራብ ያለውን ሌላ ባህታዊ ለመጠየቅ ለሄዱ ሲዘጋጁ ለዛ ባህታዊ ሰላም ታቀርቡልኝ እንዲሁም ማተክሎችን ዋታ ተጣጣች ብለዋል በሉት አላቸው። እነርሱም እንዳላቸው አደረጉ። ባህታዊ ባታዊ ሲነግሩት ነገሩ ምን ማለት እንደሆነ ስለሚያቅ በዚያን ወንድሞች ከማታ ድረስ በስራ ላይ ዋላቸው። ሲመሽ ለረጅም ሰዓት ያህል ጸሎት አድርገና ስለ እናንተ ስንል እዚህ ላይ ነቁም ደክሟቸዋል፣ አላቸው። በመቀጠልም በየቀኑ መመገብ የእኛ ልማዳችን አይደለም። ሆኖም ግን ስለ እናንተ ስል ትንሽ እንቅመስ፣ ደረቅ ዳቦና ጨዋ መጣላቸው እና ስለ እናንተ ስንል ረፍት እናድርግ። ከማድ ሲነሱ ለሊቱ ሙሉ ሊነጋ ትንሽ ሲቀረው ድረስ ጸልዩ አደሩ። ከዚያም ከእናንተ የተነሳ ሙሉን ተግባራች መፈጸም አይቻለንም። ከሩቅ ስለመጣችሁ ትንሽ ረፍት ማድረግ ይኖርባችኋል። እነዚ ወንድሞችም ሲነጋ ሊያመልጡ ፈለጉ። እርሱ ግን ከእኛ ጋር ትንሽ ቆዩ፣ ባይሆን እንደ ስርዓቱ ሱስ ቆዩ ብሎ ለመናቸው። እነርሱም እንደማያሰናብታቸው ሲያዩ ተደብቀው ሄዱ። አንድ አረጋዊ እንዲህ አለ። ብዙ የሚበላ ሆኖም ግን የማይጠግብ የሚርበው አንድ ሰው ነበር። ሌላ ደግሞ ትንሽ በልተ የሚጠግብ ሰው ነበር። ብዙ የሚበላውና እንዲያም ሆኖ የረቦ የነበረው ሰው ትንሽ በልተ የሚጠግብ ከነበረው ሰው የበለጠ ጸጋ አገኘ። አንድ ወንድም አንድን አባት አባ እንደምፈልግ የሆነ አባት ባገኘውና አብሬ በሞትኩ አለው። ያ አባትም ፈጣሪ የምትፈልገው ነገር ብዙ ይጠቅም ይሆናል አለው። ያው ወንድም ግን እያሰበው ያለው ነገር ጥሩ ነው ብሎ እራሱን ስላላሳመነ የአረጋዊን አባባል አላስተዋለም። በእውነትም ጥሩ የሆነ ነገር እየፈለኩ ነው ብሎ ከልቡ እያሰበ መሆኑ የአረጋዊ ስለተረዳ እንደ ሀሳብ የሆነ ሲማግለ ብቻ ግን ከእርሱ ጋር ትሆናለህ አለው። ያም አዎ እንደ ልቤ ከሆነ አብሬው ኖራለሁ። አረጋዊው እንዲህ ከሆነ የአደጋውያን ፍቃድ የምትከተለው አንተ ሳትሆን፣ ምናልባት እርሱ ያንተን ፍቃድ መከተል ሊኖርበት ይሆናል። ታዲያ ይህ መልካም ይመስላል። በዚህ ጊዜ የአሁን እንደምተነሳና የተናገረው ነገር ተገንዝቦ በፊት ወድቆ ይቅር በለኝ ለካ ምንም ያለሆ ነገር እያሰብ ሳለ እኔ ግን መልካም ነገር እያሰብኩ እንደሆነ አድርጌ ራሴን እያታለልኩ ኖሯል። አንድ አባት ጠባቧና ቀጥተኛ መንገድ ምንድን ናት ተብሎ ተጠይቃ፣ እርሱም ቀጥተኛዋና ጠባቧ መንገድ ይህች ናት፣ በራስ ሐሳብ ባለመታዘዝ የራስ ፍላጎት ማሸነፍ ነው። ሁሉ እንደተተከተል ማለት ይሄ ነው። አንዱንም በፈተና ወደቀና ከመበሳጨት የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስና ሊጀምር ቢፈልግም በውስጡ ያለው ትካዜና ቀቢጸ ተስፋ እንዲህ ያለ ማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ህይወት የመለሰው መቼ ይሆን? በዚህ ሁኔታ ላይ ያለ አንድ አረጋዊ ለመጎሚት ሄደና ያለበት ሁኔታ ነገረው። አረጋዊ ወንድም ያለበትን የብስጭት ህይወት በተረዳ ጊዜ የሚከተለውን ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም ሳያርሰው ለብዙ ጊዜ ስለተው በስንፍና ምክንያት መሬቱ ጠፉ ነው አረምና በተለያዩ ነገሮች ተሞላ። ከጊዜ በኋላ ያርሰው ሊዘራበት ፈለገና ልጁን ሂድና ከዚያ መሬት ለአረሙ ንቀል እንደዚህ ብሎ አዘዘው። ልጁም ሊያርም ሲሄድ የአረሙን ያቃቀሙ ብዛት ተመልክቶ፣ ይህ ሁሉ አረም እስከ መቼ ድረስ አርሜ ዘልቀው አለው በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎ ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጅ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እስካሁን ምንም ነገር ያልሰራው ለምንድን ነው ሲለው፣ አባቴ ልጀምርስ ላይ አረሙን መሬት ላይ የበቀለው ልዩ ልዩ ነገር ባየው ጊዜ የልስባቺ ሳልጨርስ ባልጀምር በየ ሀሳብ የለወጥኩና ውስጥ የተዳከመው ዝም ብዬቁጭ አሉ አለ። አባቱም እንዲህ አለው፣ ልጅ ወይ በየቀኑ ልክ የሚተኛበት ቦታ ያህል አረም ከዚያም ስራ፣ በየቀኑ እያደገ ስለሚን አትዳከም። ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥ መሬቱ ከአረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው! መሳነፍና ተስፋ መቁረትተ የሚችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነቱ ወደ ቀድሞ ህይወት ይመልሳል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አርጋዊ እንደመከረው አደረገ። ባጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ከወንድሞች አንዱ በጥርጣሬና ፈጣሪ በመካድ ፈተና እጅግ አድርጎ ተጨነቀ። ይህን ችግሩን የነገረው ዘንድ ወደ አባባው ሚን ሄደ። ሆኖም ግን ከርሱ ዘንድ ገለሰ በኋላ ፈራና ምንም ሳይነግረው ተመለሰ። ሆኖም የሰይጣን ጾር ሳይበረታበት ይነግረው ዘንድ ወደ አረጋዊ አባት እንደገና ተመልሶ መጣ። አሁን ማፈረና ሕሊናውን ሳይገልጥለት ተመለሰ። ብዙ ጊዜ እንደዚህ ያደረገ። አረጋዊውም አባትም ይህን ወንድም ሕሊናው እየተቃወሙ እንደሆነ፣ ሆኖም ግን ሀሳቡን ለመልበጥ እንዳፈረ አወቀ። እንደ ልማዱ መጣና ባልነገረው ጊዜ አባ ባውሚን ወንድም ይሁን እየመጣህ ነገር ግን ምንም ነገር ሳትነገር የምትሄደው ምን ሆነ ነው? አለ ያ ወንድም፣ አባቴ እነገር ዘንድ እንዴት ይቻለኛል? እርሱም ህሊና እየተዋጋ ለሌላ የተዋጋ ሃያ አለ ሰው እንዳልናገር በመፍራት ትገልጠኛል፣ ወደድክም ነገር ግን እውነት እልሃለሁ የግሩ ዳንዳማ አይናገር፣ እኔም ነገር ለማንም አልናገርም። እርሱ ማመነውና አረጋዊውን አባት እንዲያለው አባቴ ሆይ ያለውት በከባድ ችግር ውስጥ ነው። ሰይጣን በሕሊናዬ፣ አምላክ እንደሌለ ያደረገ ያሳኛል፣ ያሳስበኛል፣ ከሰና ሰቃቂ ነው። የአባትም እንዲያለው ይህ ህሊና አያሳዝንም። የስጋ ጦር የሚጠነከርብን በአካላችን በህሊናችን ድካም ምክንያት ነው። እንዲያለው ህሊና ግን ከስንፍናና ከድካም የሚመጣ አይደለም ከሰይጣን ክፉ ሐሳብና ምክር ነው እንጂ። እንዲህ ያለ ሐሳብ ሲመጣብህ ተነስና ጸልይ፣ ፊትን በትምህርተ መስቀል አማትብ። ልብህ ምን ሰይጣን እንደምትናገረው ሆነ፣ እንዲህ በለው አንተ ተረገምህ። አንተ የምታመጣው ሐሳብ የተረገመ ነው። ስራ ሁሉ እንዲሁ የተረገመ ነው። ሰይጣን ሆይ ይህ ሐሳብ እኔ በአንተ በራስህ ላይ ይሁን። ፍጥረት ሁሉ በሚረዳው የሚመገበው በእግዚአብሔር አምናለሁ። ይህ ሐሳብ ከኔ አይደለም፣ ክፋትን ከምትወድ ካንተ ነው እንጂ። ይህን ስታደርግ የሳቢር ያለቀለ ዘንድ ወደ እግዚአብሔር ቁጥር ና ተማጸን። ይህ ወንድም ከዚህ አባት ዘንድ ሄደ፣ እንዳስተማረውም አደረገ። ሰይጣንም በአረጋዊ አባት ምክር እንዳሸነፈ አይቶ ከርሱ ራቀ፣ ጸጋ እግዚአብሔርም ተሰጠው።